የ17ተኛውና 18ኛው ክፍለ ዘመን የኢትዮጵያ እድገት ምልክት የሆነችው ጎንደር ከተማ ታሪክ በደማቅ የጻፈው ትውልድ የሚኮራበት የሰው ልጅ ቀልብ አፍዞ የሚያስቀር የኪነ ሕንፃና የኪነ ጥበብ ባለቤት ናት። ጎንደር እንዲህ ውብ ታሪክ የያዘችው ዘመናትን የተሻገረ የአጼዎቹ መናገሻ በመሆኗ ነው። ይሁን እንጂ በአስደናቂነቱና በኪነ ሕንፃ ጥበቡ በዩኔስኮ የዓለማችን ቅርስ አንዱ ሆኖ የተመዘገበው የፋሲል ግንብ አርጅቶ በመሰነጣጠቁ ታሪክ እንዳይጠፋ የበዛ ስጋት ተፈጥሮ ነበር። እናም ጠቅላይ ሚኒስትር ዐቢይ አሕመድ በሰጡት አቅጣጫና ልዩ ክትትል ፋሲል እንደገና ታድሶ የጎንደር ዳግም ክብር ሆኗል። ጠቅላይ ሚኒስትር ዐቢይ አሕመድ በታሪክ የደመቀውን የአባቶቻችን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል ብለዋል። ፋሲል አልታደሰም። ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አቀዋለሁ ይህንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሾው ሀሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። በጎንደር አብያተ መንግስታትም ሆነ በጎንደር ከተማ የተመለከትነው ስራ ልጆቻችን የተሻለ ተስፋ እንዳላቸው አይተናል ብለዋል። ጠቅላይ ሚኒስትሩም እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል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 የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ ባርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ እፈልጋለሁ። ጊዜ፣ ጉልበት አሊያም ስልጣን የሚሸሽ ነገር ነው ያሉት ጠቅላይ ሚኒስትሩ የማያልፈውን ይህን መሰል ታሪካዊ ሥራ በጋራ እንድንሰራ አደራ ማለት እፈልጋለሁ ብለዋል። አሁን እንልማ እንቀየር ሲባል